ሰላም እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ስለ አርሰናል ላይ ፉልሃም ጨዋታ ጥቂት ለማንሳት ማርቲን ኦደርጋርድ የአርሰናሉ አምበል በባለፈው ከዓለም አቀፍ ጨዋታዎች በፊት በነበረው የመጨረሻ የፕሪሚየር ሊግ ጨዋታ አርሰናል ከዌስትሃም ጋር ሲጫወት በዚህ የውድድር ዘመን ለሶስተኛ ጊዜ ተጎርቶ ወጥቷል። በፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች ነው በመጀመሪያ አጋማሽ በሶስት ጨዋታዎች እየተጎዳ እየተቀየረ በመውጣት በጠቅላላው ለአርሰናል የውድድር ዘመኑ ጅማሬ በጣም ግሩም ነው ማለት ይቻላል። በተለይ የገጠሟቸው ቡድኖችን ክብደት ስናይ ገና ሰባት ሳምንት ሆኖታል፣ ግን አርሰናል ወደ ማንቸስተር ዩናይትድ ሜዳ ወደ ኦልድ ትራፎርድ፣ ወደ ሊቨርፑል ሜዳ አንፊልድ ሮድ፣ ደግሞ ወደ ኒውካስል ስታዲየም ወደ ሴንት ጄምስ ፓርክ ተጉዟል። ደግሞ በሜዳው ከማንቸስተር ሲቲ ጋር ተጫውቷል። ባለፈው የውድድር ዘመን የቻምፒየንስ ሊግ ስፍራ ተፋላሚ የነበረው በእርግጥ አሁን ባለፈው የውድድር ዘመን ላይ ባለበት ቁመና ላይ አይገኝም። ግን ኖቲንጋም ፎረስትን ገጥሟል። ደግሞ ባለፉት ሁለት የውድድር ዘመናት በኤምሬትስ አርሰናልን አሸንፎ የነበረውን ዌስትሃምንም አግኝቷል። ዌስትሃም እንደ ቦጊ ቲም እንደሚባለው የሆነ የሚፈትናችሁ ቡድን አለ አይደለም? የዋንጫ ተፎካካሪም ባይሆን በትልቅ ደረጃ እየተጫወተ ያለ ቡድን ባይሆንም፣ በተለይ በኤምሬትስ ለአርሰናል ፈታኝ ነበር ዌስትሃም። ስለዚህ እነዚህን ቡድኖች ሁሉ ገጥሞ የፕሪሚየር ሊግ መሪ ነው። ከፉልሃም ጨዋታ ጀምሮ ደግሞ በሚደረጉት ተከታታይ ጨዋታዎች አርሰናል ጥሩ መጫወት የሚችል ከሆነ ሌሎቹ ለዋንጫ ይፎካከራሉ ተብለው የሚጠበቁት ሊቨርፑልና ማንቸስተር ሲቲ በወረቀት ደረጃ ቢያንስ በቅርብ ጊዜ እርስ በርስ የሚገናኙበትን ጨዋታ ጨምሮ ፈታኝ ጨዋታዎች አሉባቸው። እስከሚቀጥለው ኢንተርናሽናል ብሬክ ደግሞ ኖቬምበር ላይ ይመጣል፣ ሌላ ኢንተርናሽናል ብሬክ እስከዛ ጊዜ ድረስ ባለው አርሰናል ጨዋታዎቹን ማሸነፍ የሚችል ከሆነ የመሪነቱን ልዩነት ሊያሰፋ የሚችልበት ትልቅ እድል አለ። ይሄ በጣም ወሳኝ ወቅት ነው። አምና አስታውሳለሁ፣ ሊቨርፑል በዚህ ጊዜ ነበር በእርግጥ በመሀል በኖቲንገም ፎረስት ቢሸነፍም በሌሎቹና በሊቨርፑል መካከል የነጥብ ርቀቱ መስፋት የጀመረው በእነዚህ ጨዋታዎች ላይ በወጥነት ጨዋታዎች ድል ማድረግ ስለጀመረ ነው። አርሰናል ከክራቨን ኮቴጅ ጀምሮ ይህንን ማድረግ አለበት። ክራቨን ኮቴጅ በቅርብ ዓመታት ለአርሰናል የ ስኬት ቦታ አይደለም። ባለፉት ሁለት ሲዝኖች በዚህ ስቴዲየም የማርኮስ ሲልቫን ቡድን ማሸነፍ አልቻለም። ግን ሻምፒዮን ለመሆን የሚያልም ቡድን ሊያሸንፋቸው የሚገቡ አይነት መርሃ ግብሮች አሉ። ፉልሃምን በኮቴጅ ማሸነፍ አንደኛው ነው። ባለፉት ሁለት ሲዝኖች ይህንን አላደረገም። በአርሰናል የዋንጫ ተስፋ ላይ እነዛ ውጤቶች ተጽዕኖ ነበራቸው፣ ያለምንም ጥርጥር። ፉልሃም ሁለቱም ዘጠኝ ቁጥሮቹ የሚሰለፉ አይመስለኝም በዚህ ጨዋታ ላይ የጎል ሪሶርስ ችግር ያለበት ቡድን ነው። የአርሰናል መከላከል በቀደም በአንድ ፕሮግራም ላይ እንዳነሳ ነው እጅግ የሚያስደንቅ። በአስር ጨዋታዎች ሰባት ክሊንሺት የጠበቀ በፕሪሚየር ሊግ በሰባት ጨዋታ ሶስት ጎል ብቻ የተቆጠረበት ነው። ግን በአርሰናል በኩል እንዳልኩት ስለ ማርቲን ኦደጋርድ ለማንሳት ነው የፈለግኩት። ማርቲን ኦደጋርድ የውድድር ዘመኑ ላይ በተጫወተባቸው ጨዋታዎች ሁሉ ጥሩ ነው እየተጫወተ ያለው ነገር ግን ካለፉት አመታት ይልቅ እንደ ኦደጋርድ አይነቱን ቁልፍ ተጫዋችም ቢሆን አምበልም ቢሆን ለመተካት በሚያስችል ቁመና ላይ ነው ያለው። ሁልጊዜ የሚሰለፍ አይነት ተጫዋች ነው። ከ2001 እስከ 2004 ባለው ጊዜ የነበረው ብቃት ላይ ተመልሶ የመጣ ይመስል ነበር ያለፈው የውድድር ዘመን ለኦደጋርድ። ምክንያቱ እሱ ብቻ ነው ብዬ ባላምንም ግን ፈታኝ የውድድር ዘመን ነበር፣ በፎርምም በፊትነስም። የውድድር ዘመኑ ሲጀመር እንደምታውቁት ያለ ስድስት ሳምንታት ከሜዳ ርቆት የነበረ የቁርጭምጭሚት ጉዳት ገጠመው። ከዚያ በፍጥነት ወደ ሜዳ መመለስ ነበረበት። የውድድር ዘመኑ በሙሉ ግን ከዛ ጉዳት አፍተር ሾክ ጋር አብሮ የቆየ ይመስላል። ቶሎ ፊት አልሆነም፣ ጊዜ ወስዶበታል። ከዚያ ደግሞ የአርሰናል የማጥቃት ተጫዋቾች በሙሉ ተጎዱ፣ ለተለያየ ጊዜ ከሜዳ ራቁ። ብዙዎቹ ተጫዋቾች ዘለግላለ ጊዜ ነው ከሜዳ የራቁት። ሁለቱ ዘጠኝ ቁጥሮች፣ ኦደርጋርድ የሚያጣምራቸው ሁለቱ ዘጠኝ ቁጥሮች ጋብሪኤል ጄሱስ እና ካይ ሀቨት አንደኛው ከጃንዋሪ አንደኛው ከፌብሩዋሪ በኋላ እስከ ውድድር ዘመኑ መጨረሻ ድረስ አልተጫወቱም። ሳካ ወደ አራት ወር ገደማ፣ ማርቲኔሊ አንድ ወር። እነዚህ ሁሉ የአርሰናል የማጥቃት ተጫዋቾች ተጎድተው ስለነበር ከኦደርጋርድ ጋር የሚጣመሩት የማጥቃት ተጫዋቾች በሙሉ አልነበሩም። ስለዚህ በፊትነስ ምክንያት በውድድር ዘመኑ ጅማሬ በዚያ በገጠመው ጉዳት የተነሳ በኋላም በማጥቃት አጣማሪዎቹ አለመኖር የተነሳ ኦደጋርድ የፎርም ችግር ደግሞ ታክሎበት ጥሩ ሲዝን አላሳለፈ ማለት ይቻላል። በግል ደረጃ ግን ለመተካት ቀላል ተጫዋች ግን አይመስለኝም። ኤዚ አለ፣ ኤታን ዋኔሪ በእድሜ አንድ አመት ጨምሯል። ሚኬል ሜሪኖ እና ዴክለር ራይስ በስምንት ቁጥር ቦታ መጫወት የሚችሉ ተጫዋቾች ናቸው። ስለዚህ ሚኬል አርቴታ ምርጫዎች አሉት በፐርሶኔል ከሆነ ነገር ግን በክህሎት ወይም በስፔሲፊክ ስኪል ሴት ግን ካየ ነው እንዲሁ ለመተካት ቀላል ተጫዋች ነው ብዬ አላስብም። አንዳንድ ሰዎች ምን ይሉታል፣ የቱዌ ተጫዋች ነው ይሉታል። ከፖሴሽንም ጋር ያለ ፖሴሽንም ኤሊት ተጫዋች ስለሆነ የላቀ ተጫዋች ስለሆነ ለምሳሌ ከፖሴሽን ውጪ ሜሪኖ በጣም ጥሩ ተጫዋች ነው። ታጋይ ነው። ተፋላሚ ነው። የአንድ ለአንድ ፍልሚያዎችን ያሸንፋል። ረጅም ነው። ፊዚካል ተጫዋች ነው። ስለዚህ ኦፍ ዘ ቦል በጣም አስደናቂ ነው። ክሬቲቭ ግን አይደለም የኦደ ጋርድ አይነት ክሬቲቭ አማካይ ግን አይደለም ጎሎች ማስቆጠር እንደሚችል አውቃለው በማጥቃት የሚጨምራቸው ጥንካሬዎች አሉ ልክ እንደ ኦደ ጋርድ አይነት ቴክኒካል ክራፍት ያለው ተጫዋች ግን አይደለም ኤዜ ደግሞ በቴክኒክ ላቅ ያለ ተጫዋች ነው ኦደ ጋርድን በመፍጠር ሊገዳደር የሚችል አይነት የጎል እድሎች በመፍጠር የመጨረሻ ኳሶች በማቀበል ድሪብል በማድረግ ይህንን በመሳሰሉት ፈጠራን በምንለካባቸው መመዘኛዎች ደግሞ ከኦደጋርድ የሚሻልባቸውም ከኦደጋርድ የሚነጻጸርባቸውም ችሎታዎች አሉት። ኦደጋርድን የሚለየው ሁለቱንም አጣምሮ የያዘ ተጫዋች በመሆኑ ነው። ከኳስም ጋር ያለ ኳስም በጣም አስደናቂ ተጫዋች ነው። ለዚህ ነው የሆነ ተጫዋች በቀላሉ ቦታውን ይሞላዋል ለማለት የሚያስቸግረው። እንዳልኩት ካለፉት ዓመታት ይልቅ አርሰናል የኦደጋርድን ብቻ ሳይሆን የሌሎች ወሳኝ ተጫዋቾቹ ጉዳት ትልቅ ቀዳዳ እንዳይፈጥር የሚያስችል አስደናቂ የቡድን ስብስብ አለው አሁን እንግዲህ ያንን ቦታ ለመሙላት የተሻለ እድል ያለው ተጫዋች የቤሪ ቼዜ ነው። የቤሪ ቼዜ በክሪስታል ፓላስ አስር ቁጥር ሆኖ ነው ይጫወት የነበረው። መጠነኛ ልዩነት ግን አለው። አስር ቁጥር ሆኖ ሲጫወት የግራ አስር ቁጥር ሆኖ ነው ይጫወት የነበረው። ኦደጋርድ ደግሞ በአርሰናል የቀኝ ስምንት ቁጥር ነው። አስር ቁጥር፣ ስምንት ቁጥር መጠነኛ የሚና ልዩነት አላቸው። አስር ቁጥር የበለጠ አድቫንስድ ነው። አርሰናል ስምንት ቁጥሮች ነው የሚጠቀመው። ፍሪ ኤትስ ሲሏቸዋል። ደብሮይን አገላለጽ ነው። ነጻ ስምንት ቁጥሮች የሚል አገላለጽ ይጠቀማል ግን አንደኛው ወደ ግራ የሚያደላ፣ አንደኛው ወደ ቀኝ የሚያደላ ተጫዋቾች ሆኖ ነው የተጫወቱት። አሁን ኤዜ እዛ ቦታ ላይ የሚጫወት ከሆነ ኦደርጋርድ በሚጫወትበት ቦታ በቀኝ ስምንት ቁጥርነት የሚጫወት ከሆነ በስትሬት ላይ ነው የሚጫወት ተጫዋች ይሆናል ማለት ነው። ምን ማለት ነው? ለምሳሌ ኦደርጋርድ የግራ እግር ተጫዋች ነው። የቀኝ ስምንት ቁጥር ሆኖ ሲጀምር ወደ ቀኝ ሳካ ወዳለበት የሜዳ ቀጠና ያደላና በሀፍ ስፔስ እያጠበበ የሚገባ ተጫዋች ይሆናል ማለት ነው። ስለዚህ የግራ እግሩን ወደ ጎል እያጠበበ የማጥበብ ዲያጎናል ሩጫ እያደረገ ለመግባት እድል ይሰጠዋል። ኤዜዛ ቦታ ላይ ሲጫወት ግን የቀኝ እግር ተጫዋች ነውና በቀጥተኛ መስመር ነው የሚጫወተው በስትሬት ላይን መጫወት ማለት ነው። ስለዚህ የአርሰናል የማጥቃት አንግል በመጠኑ ይለወጣል። እዛ ቦታ ላይ በእርግጥ ሰዎች እንደዛ ይላሉ። አንዳንድ እኔ ምላለሁ አርሰናል በተለይ ባለፈው ውድድር ዘመን የሎ ብሎክ ቡድኖችን የሚድ ብሎክ ቡድኖችን ፔነትሬት ለማድረግ ሰንጥቆ ለመግባት በሚቸገርበት ጊዜ ይህንኑ ኢንቨርት የሚያደረጉ ስምንት ቁጥሮችን ከመጠቀም ይልቅ ለምን አንዳንድ ጊዜ በስትሬት ላይ የሚጫወቱ በቀጥተኛ መስመር የሚጫወቱ ተጫዋቾችን አይጠቀምም የሚል ክርክር ነበረኝ። በግራ በኩል እንደዛ ነው። ብዙ ጊዜ ታስታውሱ እንደሆነ ግራኒ ዣካ ነበር የዛ ቦታ ተጫዋች የነበረው። ስለዚህ የግራ ቦታ ላይ የግራ ስምንት ቁጥር በቀጥተኛ መስመር ነው በስትሬት ላይ ነው የሚጫወተው። ካይ ሀቨትስም እዛ ቦታ ላይ እንዲጫወት ነበር የታሰበው። ፋቢዮ ቬራም እዛ ቦታ ላይ ነበር እንዲጫወት የታሰበው። እነዚህ ሁሉ የግራ እግር የግራ ስምንት ቁጥር ቦታ ላይ የተጫወቱ ሚካኤል አርቴታ በዛ ሚና የሞከራቸው ግን በዚያ ሚና ብዙ ያልተሳካላቸው ተጫዋቾች ናቸው። ሜሪኖን በተመሳሳይ አርሰናል አንዳንድ ጊዜ ሜሪኖንና ኦደጋርድን ሁለቱ ስምንት ቁጥሮች አድርገው ሲጠቀም፣ ቅድም እንዳልኩት ኦደጋርድ የቀኝ ስምንት ቁጥር ስለሆነ የበለጠ እያጠበበን የሚገባው ከቀኝ ስለሚነሳ ወደ ግራ ስለሚመጣ ማለት ነው። ሜሪኖ ግን የግራ ግር ተጫዋች ሆኖ የግራ ስምንት ቁጥር ሆኖ ስለሚጫወት በቀጥተኛ መስመር ነው የሚጫወተው። መጠነኛ የአንግል ልዩነት ያመጣል። የእነዚህ ተጫዋቾች ሚና ኤዜ እንዳነሳሁት ነው። የላቀ የክሬቲቪቲ ክህሎት ያለው ተጫዋች ነው በብዙ መለያዎች። አሁን ይሄ የውድድር ዘመን ከተጀመረ ለአርሰናል መጫወት ከጀመረ ጀምሮ ይሁን ባለፈው የውድድር ዘመን ለኦሊቨር ግላስነር ፓላስ ሲጫወት በጣም አስደናቂ ቁጥሮች ያስመዘገበ ተጫዋች ነው። ወደ አርሰናል ከመጣ በኋላ አንድ የወደድኩት ነገር እነዚህ ቀጥተኛ ኳሶቹ ናቸው። ባለፈው ከሲቲ ጋር በነበረው ጨዋታ በጨዋታው ማለቂያ ላይ ለጋብርኤል ማርቲኔሊ የሰጠው ኳስ፣ ደግሞ ባለፈው ከኒውካስል ጋር በነበረው ጨዋታ አርቢትሩ በሚያወዛግብ ሁኔታ የፍጹም ቅጣት ምቱን የሻሩት እንጂ ለቡካዮሳካ ነበር መጀመሪያ ኳሱን ወደ ስፔስ የሰጠው ዮኬረች ላይ መጥፋት የተሰራው ግን ማጥቃቱን አንድ ረጅም የኤቤሬች ኳስ ነው ያስጀመረው። ስለዚ በጣም ዳይሬክት ተጫዋች ነው። ከሳጥን ውጪ ብዙ ሙከራዎች ያደርጋል። ባለፈው የውድድር ዘመን በፕሬሚየር ሊግ ከሳጥን ውጪ ብዙ ሙከራዎች ከሚያደርጉ ተጫዋቾች መካከል አንደኛው ነው። ይሄ የውድድር ዘመን ከተጀመረበትም ጊዜ ጀምሮ ሳምፕል ሳይዛችን ትንሽ ቢሆንም ተጫዋቹ አርሰናል በሊቨርፑል ከአንፊልድ ጋር በተደረገው ጨዋታ ቢሆንም የመጀመሪያ ጨዋታውን ያደረገው ከቡድኑ ጋር የፕሪሲዝን ልምምድ ባይሰራም ግን በተጫወተባቸው ደቂቃዎች የሚያደርጋቸውን ሙከራዎች ካያችሁ ተጫዋቹ ከሁሉም የአርሰናል ተጫዋቾች በላይ በየጨዋታው ብዙ ሙከራዎች ያደርጋሉ። ም አንድ የፕሬሚየር ሊግ ስታት እየተመለከትኩ በዘጠና ደቂቃ ምን ያህል የጎል ሙከራ ያደርጋሉ በሚል የፕሬሚየር ሊግ ተጫዋቾች ሲነጻጸሩ ኤርሊንግ ሃላንድ እና አንቶኒ ጎርደን ናቸው ከሱ የበለጠ የጎል ሙከራ በየዘጠና ደቂቃው የሚያደርጉት። አሁን ደግሞ በኦደጋርድ አለመኖር ምክንያት የሚቀጥሉት ሰባት ጨዋታዎች ላይ ከኖቬምበር ኢንተርናሽናል ብሬክ በኋላ ኦደጋርድ ይመለሳል ተብሎ ስለሚጠበቅ ብዙ ሴንትራል ቦታዎች ላይ መገኘቱ አይቀርም። እንደዚያ ከሆነ ደግሞ በተደጋጋሚ ወደ ጎል መሞከር የሚችልበት ኦፕቲማል ፖዚሽን ላይ ይገኛል ማለት ነው። ለምሳሌ ከግራ ሲነሳ እያጠበበ ገብቶ ነው የጎል ሙከራ የሚያደርገው። ሴንትራል ከሆነ ግን ብዙ ሙከራዎች ያደርጋል። አምና ለምሳሌ ከሁሉም የአርሰናል ተጫዋቾች ጋር ስታቱን ብታነጻጽሩት የእሱን ያህል ብዙ ሙከራ ከፍጹም ቅጣት ምት ሳጥን ውጭ ያደረገ የአርሰናል ተጫዋች አልነበርም። እሱ በእርግጥ ለፓላስ ነው ይጫወት የነበረው። የፓላስ ማጥቃት በሱ ዙሪያ የተገነባ መሆኑ ብዙ ኃላፊነቶች እንዲወስድ ምክንያት እንደሆነ እረዳለሁ። ነገር ግን ሙከራዎቹን ሲያደርግ 95 በመቶ የሚሆነውን ሙከራ የሚያደርገው በፍጹም ቅጣት የምትሳጥኑ በአንደኛው መስመር ጫፍና በሌላኛው መስመር ጫፍ መካከል ነው። በአብዛኛው ዲው አካባቢ ነው ብዙ ሙከራዎችን የሚያደርገው። አሁን በኦደጋርድ አለመኖር ምክንያት እዚያ ቀጠና ላይ ብዙ ይገኛል ማለት ነው እና አምና በክሪስታል ፓላስ ያስቆጥራቸው የነበሩ ያደርጋቸው የነበሩ ሙከራዎችን በዚህኛው ሴታፕ ለማድረግ የተሻለ ድላል ወይም ኳ ሲመጣ ብዙ ጊዜ ይጫወታል ብለን እንገምት የነበረው በአርሰናል የግራ ክንፍ ተጫዋችነት ቢሆንም በወደ ጋርዳ ለመኖር ግን የበለጠ ሴንትራል ሚና ይዞ ሊጫወት ይችላል። እንግዲህ አንድ ጥያቄ ካለ ይህንን ተጫዋች በተመለከተ የኦደጋርድ አይነት ኢንቴንሲቲ ግን የለውም። ከኳስ ውጪ ኦደጋርድ እንደምታውቁት የአርሰናል ዋናው የፕሬሲንግ አስጀማሪ ነው። አርሰናል ፕሬስ ሲያደርግ የአራት አራት ሁለት ቅርጽ ነው የሚኖረው። ስለዚህ ከዘጠኝ ቁጥሩ አጠገብ ፕሬስ የሚያስጀምረው ኦደጋርድ ነው። የአርሰናል የፕሬሲንግ ትሪገር የሚባለው ኦደጋርድ ነው። በጣም ኢንቴንስ ተጫዋች ነው ለተጋጣሚ ቡድን የመሃል ተከላካዮች ከኳስ ጋር ጊዜ አይሰጥም። በጣም ቢዚ ነው፣ ደግሞ በጨዋታም ብዙ ኪሎ ሜትር ይሸፍናል። ኦደርጋርድ አምበል እንዲሆን ሲወሰን የተለመደ አይነት የአምበል ካራክተር አይደለም፣ የሚጮህ ተጫዋች አይደለም። ከተጋጣሚ ቡድን ተጫዋቾች ጋር እሰጥ አገባ ውስጥ አታዩትም። የተለመደ የአምበሎች ስቴሪዮ ታይፕ አለ፣ እንዲህ አይነት አምበል አይደል። ግን ሚኬል አርቴታ ይህንን ተጫዋች አምበል ሲያደርግ ምሳሌ የሚሆን የስራ ትጋት ስላለውም በጨዋታ ውስጥም ደግሞ ከሜዳ ውጭ ባለ ሕይወቱ ብዙ ጊዜ እንደምንሰማው እንዲህ አይነት የሚቀናበት ፐርሶናሊቲ ስለሆነ ነው። ኦደጋርድ ይህንን ኃላፊነት በሚካኤል አርቴታ እንዲረከብ የሆነው ሜዳ ውስጥ በምሳሌ የሚመራ ይሏቸዋል፣ ሊዲንግ ባይ ኤግዛምፕል ይሉታል። እሱ አንደኛው ሜዳ ውስጥ የምታዩት የስራ ትጋት ነው። ፕሬሲንግ ደግሞ ከፍተኛ ወርክሬት ይፈልጋል። ከዚያ ባሻገር እንደዚህ ከፕሬሲንጉ ባሻገር ብዙ የሜዳ ስፍራ ደግሞ ይሸፍናል። ብዙ ጊዜ ያነሳለታለሁ ከ12 ከ13 ኪሎሜትር በጨዋታ እየሸፈነ የሚወጣ ተጫዋች ነው። ኤዜ ስንፍና ያለበት ተጫዋች አይደለም፣ ግን ከኳስ ውጪ የኦደጋርድ አይነት ተመሳሳይ ኢንቴንሲቲ የለው። አሁን እዚህ ጋ ነው የቱዌ ተጫዋችነት የሚነሳው። ቱዌ ማለት ሁለቱንም ከኳስ ጋር የላቀ መሆንን ያለ ኳስም ትጉ ለአርሰናል የመከላከል ስትራክቸር ትልቅ ጥቅም የሚሰጥ ተጫዋች መሆንን የሚያካትት ነው። ከኳስ ውጭ ያለ ኢንቴንሲቲ ደግሞ ለሚኬል አርቴታ ገና በመጀመሪያ የአርሰናል አሰልጣኝነቱ ጊዜ ለድርድር ማይቀርብ ነው፣ ነነጎሽብል ነው ብሎ ነበር የተናገረው። ስለዚህ ኦደጋርድን ለዛ በጣም አስፈላጊ ተጫዋች ነው። አሁን አንዳንዶቹ ተጫዋቾች ኦደጋርድን በመፍጠር የሚተካከሉት ምናልባት የሚሻሉት ተጫዋቾች አሉ። ከኳስ ውጭ ያለውን ጥቅም ግን በተመሳሳይ አይሰጡም። ኤታን ዋኔሪ ላይ የሚነሳውም ጥያቄ እሱ ነው። አሁን እኔ በእኔ እምነት አርሰናል ውስጥ ካሉት ተጫዋቾች መካከል በሚጫወትበት መንገድ በስታይል የሚቀራረበው ተጫዋች ኤታን ዋኔሪ ነው። ግን የአርሰናል ስምንት ቁጥር ሆኖ መጫወት ይዞት የሚመጣው የኃላፊነት መጠናል 18 ዓመቱ ነው ገና። በፕሬሲንግ ጊዜ ካያችሁት የኦደጋርድ አይነት ወርክሬት ያለው ተጫዋች አይደለም። ለወደፊቱ ሊመጣ ይችላል። 18 ዓመቱ ነው ገና፣ የሚሻሻልበት ትልቅ እድል አለው። በቴክኒክ በጣም ጥሩ ነው። ፈጠራው በጣም ጥሩ ነው። ከሳጥን ውጭ አምና በብዙ ጨዋታዎች እንዳየነው ጎሎች ማስቆጠር ይችላል። ቅድም ባነሳኋቸው በተለይ በመጀመሪያዎቹ በኤምሬትስ በተደረጉት የፎረስትና የሊድስ ጨዋታ መሰለኝ ኦደርጋርድ ጨዋታዎቹን መቀጠል በተሳነው ጊዜም ሚኬል አርቴታ ቀይሮ ያስገባው እርሱን ነው። ግን እነዚህ ጨዋታዎች ላይ አርሰናል ለረጅም ጊዜ ኳስ ዶሚኔት እንዲያደርግ ይጠበቅ ስለነበር ያን ያህል የወርክሬት በጣም አንገብጋቢ አልነበረም። ወርክሬት ያስፈልጋል፣ ግን 67 በመቶ ኳስ የሚቆጣጠርባቸው ጨዋታዎች ስለነበሩ ኤታን ዋኔሪ የበለጠ ይስማማል ግን ደግሞ በተለይ ከሜዳ ውጭ በሚደረጉ የበለጠ ፊዚካል በሆኑ ጨዋታዎች ላይ ነው ትልቁ ጥያቄ የሚነሳ አሁን ኦደጋርድ የሚሰጠው ጥቅም እሱ ነው። ስለዚህ ነገሩ ባይነሪ አይደለም የሚባለው በዚህ የተነሳ ነው። አይ ኤዚ አለ ልክ ነው፣ ኤዚ አለ፣ ሜሪኖ ማለ፣ ዋኔሪም አለ። ግን የኦደጋርድ አይነት ከኳስ ጋርና ያለ ኳስ የሚሰጣቸውን አይነት ጥቅም ግን አንዱን ያጎድላሉ ቢያንስ ማለት ነው፣ ወይም በአንዱ የእሱን ያህል አይለቁም። ቅድም ያነሳሁት ሚኬል ሜሪኖ ለዚህ በጣም ጥሩ ምሳሌ ነው። በድጋሚ ለስፔን ብሔራዊ ቡድን ጎል አስቆጥሮ ተመልሷል። በቀደም በቫየካስ በተደረገው ጨዋታ የስፔን ብሔራዊ ቡድን ቡልጋሪያን አራት ለዜሮ ሲያሸንፍ ሁለት ጎሎች አስቆጥሯል። የፍጹም ቅጣት ምት የተገኘው እሱ ላይ በተሰራ ጥፋት ነው። ለሌላኛው ጎል መቆጠርም ትልቅ ምክንያት ነበር። ግን ይሄ ተጫዋች ጎሎች ማስቆጠር የሚችል ቢሆንም፣ ሳጥን ውስጥ የዘገዩ ሩጫዎች ማድረግ የሚችል ቢሆንም በአየር ላይ በተለይ ባለፈው ከኒውካስል ጋር እንዳየነው ግን በሌሎችም በርካታ አጋጣሚዎች እንዳየነው ይሄ ተጫዋች ደንበኛ ቦክስ ክራሸር መሆን ቢችልም ግን ደግሞ እንደ ኦደጋርድ ወይም እንደ ኤዜ ወይም እንደ ዋኔሪ አይነት ክሬቲቭ ተጫዋች አይደለም። በጠባብ ስፔሶች አንድ ሁለት የሚጫወት ድሪብል አድርጎ የባላጋራ ቡድንን ተጫዋች የሚያልፍ ቁልፍ ኳስ የሚያቀብል አይነት አማካይ አይደለም። ክሬቲቭ አማካይ ብላችሁ የምትመድቡት አይመስለኝም። አንድ ያለ ስህተት እሱን የአማካይ ተከላካይ አድርጎ የመፈረጅ ነገር ነው። አማካይ ተከላካይ አይደለም። ጠንካራ ሰራተኛ ነው። ዱዌሊስት ነው፣ ግን የአማካይ ተከላካይ አይደለም። ስለዚህ ያለው ምርጫ የሚሆነው ለምሳሌ አርሰናል በእርግጥ ኦደርጋርድ እስኪመለስ ድረስ አንድ የፕሪሚየር ሊግ የሜዳ ጨዋታ ብቻ መሰለኝ የሚያደርገው፣ ሌሎቹን ጨዋታዎች ከሜዳ ውጭ ነው የሚያደርገው። ግን ለምሳሌ ሰንደርላንድን፣ በርንሌን፣ ኢቨን ፉላምን በኳስ ቁጥጥር እንዲበልጥ እንጠብቃለን። አርሰናል ግን በተለይ በሜዳው በሚደረጉ ጨዋታዎች ላይ ጨዋታዎቹ አርሰናል የበለጠ ኳስ እንዲቆጣጠርባቸው የሚጠበቁ ስለሆኑ ብዙ ጊዜ ኤዜ ምናልባት አልፎ አልፎ ዋኔሪ ይሰለፍባቸው ይሆናል። ግን ደግሞ የበለጠ ፊዚካል በሆኑ ጨዋታዎች ላይ አንድ ቲም ስቲልመን የሚባል ሰው ፊዚካሊ ታክሲንግ ይላቸዋል እንደዚህ አይነቶቹን ጨዋታዎች። እንዲ አይነት ጨዋታዎች ላይ ደግሞ ምናልባት የሜሪኖ ፊዚካሊቲ ሊፈለግ ይችላል። ከሜዳው ውጪ ውጭ ከሊቨርፑል ጋር ሲጫወት፣ በሜዳው ከሲቲ ጋር ሲጫወት ለዚህ የስራ ትጋቱ በሚል ነው ሜሪኖ የተሰለፈው። እንግዲህ በእነዚህ ሁለት ጨዋታዎች ላይ ኦደጋርድ ጋርድ በድጋሚ እንዳልነበር እናስታውሳለን። አሁን ትልቁ በዚህ የኦደጋርድ ጊዜ ተጠቃሚ ሊሆን ይችል የነበረ ተጫዋች ካይ ሀቨትስ ነው። ካይ ሀቨትስ እንደምታውቁት ወደ አርሰናል ሲመጣ የግራ ስምንት ቁጥር ሆኖ ነው የተሞከረው። ነገር ግን በባየር ሌቨርኩዘን የቀኝ ስምንት ቁጥር ተጫዋቾች የሚይዙትን የሜዳ ቀጠና ይዞ ይጫወት የነበረ አይነት ተጫዋች ነው፣ እንደ ሌፍት ኤት እንደሚሉት አይነት እዚያ ቦታ ላይ አልተሞከረም። ማየት ፈልግ ነበር እኔ እዚህ በስትሬት ላይን ብቻ እንዲጫወት ነው እንጂ የተደረገው ኦደጋርድ በሚጫወትበት ቦታ ላይ አልተጫወትም። ከጉዳት ነፃ ቢሆን አሁን የኦኬሬስ ስላለ የግድ ዘጠኝ ቁጥር ብቻ ሆኖ አይደለም የሚጫወተው፣ ምርጫ ነበረው። ነገር ግን ከሀይሀበትም ተጎድቷል። በእርግጥ በፍጥነት እያገገመ ነው ይላሉ፣ እንደዚህ በቶሎ ግን የሚመለስ አይመስልም። ያው ባለፉት ሁለት ሲዝኖች በጉዳቶች እድለኛ አይደለም። ስለዚህ አርቴታ አማራጮች አሉት፣ ግን እንደው ማቻቻሉ ቀላል ነገር አይመስለኝም የኦደጋርድ ክህሎት ያለ ምክንያት አይደለም። ከጉዳት ነፃ ሲሆን ብዙ ጊዜ የሚጫወተው ግን ምርጫዎች አሉት እንዳልኩት፣ ባለፉት ዓመታት ከነበረው የተሻለ ምርጫ አለ። እንዲያውም ቢቻል አሁን ምርጫዎች አሉት እንጂ ሳካንም መሞከር ያለበት ይመስለኛል። እንደኔማ ሳካ ሚድፊልደር አይደለም፣ ግን በተለይ አርሰናል ጨዋታ ዶሚኔት በሚያደርግባቸው ጨዋታዎች ምን አይነት የክንፍ ተጫዋች ነው? የፕሌ ሜኪንግ ችሎታ ያለው የክንፍ ተጫዋች ነው፣ አይደለም እንደው እንደ ንጹሕ ፍጥነቱን ብቻ እንደሚጠቀም የክንፍ ተጫዋች እኮ አይደለም። እንዴት ነው የሚያደርገው? ከአንደኛው ቦልቱ ፊት የሚሉት አይነት ተጫዋች ነው። ከኳስ ጋር ነው የሚገባው፣ አንድ ሁለት እየተቀባበለ ከመስመር ተከላካዩ ጋር፣ ከስምንት ቁጥሩ ጋር፣ ከዘጠኙ ጋር ኮምባይን እያደረገ መግባት የሚወድ ተጫዋች ነው። የፕሌ ሜኪንግ ችሎታ ያለው ተጫዋች ነው። ስለዚህ እዛ ቦታ ላይ ቢጫወት ይሆናል ብዬ አስባለሁ። በተለይ ደግሞ የበለጠ እየበሰለ በሚመጣበት ጊዜ ግን ምርጫዎች አሉት። ያንን አይነት ትልቅ ለውጥ የሚያስገድድ ችግር ውስጥ አይደለም ያለው ሚኬል አርቴታ በዚህ ውድድር ዘመን ብዙ አማራጮች አሉት። የኤዜ መምጣትም አሁን ለእንደዚህ አይነቱ ጊዜ በጣም ጠቃሚ ነው። ቨርሳታይል ተጫዋች ነው። ክንፍ በኩል መጫወት ይችላል። አስር ቁጥር ሆኖ መጫወት ይችላል። ስምንት ቁጥር ሆኖ መጫወት ይችላል። ደግሞ ባለፈው ኦደርጋርድ እስኪጎዳ ድረስ ከኦደርጋርድ ጋር ሳይቀር አብሮ ተጣምሯል። ኦደርጋርድ ከወጣ በኋላ የቀኝ ስምንት ቁጥር ሆኖ ተጫውቷል። ዴክለር ራይስ በግራ በኩል ነበር፣ ዙቢሜንዲ ከገባ በኋላ ማለት ነው። ያ ብዙ አልቀይ ለውጥ አላመጣም እንጂ ግን እንዳልኩት በስታይሊስቲክ ሲሚላሪቲ፣ በተመሳሳይ ላይክ ፎር ላይክ በሆነ የክህሎት ተመሳስሎች ግን ዋኔሪ ይመስለኛል። አንደኛ ልክ እንደሱ የግራግር ተጫዋች ስለሆነ፣ ልክ እንደ ወደ ጋርድ አይነት ፕሌሜከር ስለሆነ ብዙ እየተሰለፈ አይደለም በዚህኛው የውድድር ዘመን በተለይ በቅርብ ጨዋታዎች አንድ ጨዋታ ብቻ ነው የጀምረው። በሌሎቹም ጨዋታዎች ላይ ከሊድስ ጋም ከፎረስትም ጋር በነበረው ጨዋታ በኦደጋርድ መጎዳት ምክንያት ነው እየተቀየረ የገባ የተጫወተው። ምናልባት ሌላው ምርጫ የራይስና ሜሪኖን አንድ ላይ ማጫወት ነው። ይሄ በቅርብ ጊዜ በነበሩ ጨዋታዎች ላይ የአርሰናል ደጋፊዎችን ብዙ ያስከፋ ነው። የአርሰናል የመከላከል አቅም ከፍ ይላል ሜሪኖም ራይስ ሜሪኖ የቀኝ ስምንት ቁጥር ራይስ የግራ ስምንት ቁጥር ሆነው ከዙቢ ሜንዲ ጋር ቢጀምሩ ማለት ነው። ስለዚህ በመከላከሉ በኩል እነዚህን ሁለት ተጫዋቾች በማጣመር የበለጠ ጠጣር የተከላካይ መስመር ይኖረዋል። ነገር ግን ክሬቲቪቲ ጎድለዋል። የዛ የሊቨርፑል እና የሲቲ ጨዋታ ላይ የነበረው ትልቁ ትችት እርሱ ነው። ሁለቱም ተጫዋቾች አስደናቂ ናቸው። ነገር ግን ሁለቱም ተጫዋቾች የላቁ ክሬቲቭ ተጫዋቾች ናቸው። ለማለት ያስቸግራል። ስለዚህ ኤዜ ይመስለኛል ብዙ ጨዋታ የሚጫወተው ግን በአጭር ጊዜ በሶስት ሳምንት ገደማ ሰባት ጨዋታ ስለሆነ የሚያደርገው ሁሉንም ጨዋታ ኤዜ ያደርጋል ማለት አይደለም። በመሀል ከብራይተን ጋር የሚደረግ የሊግ ካፕ ጨዋታ አለ ግን ኦደጋርድ ጉዳት እንዳነሳሁት ብዙ ፈጥኖታል። ዘጠና ደቂቃ ሁለት ጨዋታዎችን ብቻ ነው የጨረሰው። የሚያልፉት ጨዋታዎች ከፉልሃም ጋር በፕሪሚየር ሊግ፣ ከአትሌቲኮ ማድሪድ ጋር በቻምፒየንስ ሊግ፣ ከክሪስታል ፓላስ ጋር በፕሪሚየር ሊግ፣ ከብራይተን ጋር ከአረባወካ ወይ በሊግ ካፕ ከበርንሌ ጋር ከሜዳ ውጪ በፕሪምየር ሊግ ከስላቪያ ፕራግ ጋር በቻምፒየንስ ሊግ እና ከሳንደርላንድ ጋር በፕሪምየር ሊግ የሚደረጉ ጨዋታዎች ናቸው። ከእነዚህ መካከል አትሌቲኮ ማድሪድን፣ ክሪስታል ፓላስን፣ ብራይተንን በሜዳውን የሚገጥመው ፉልሃምን፣ በርንሌን፣ ስላቪያ ፕራግን እና ሳንደርላንድን ከሜዳ ውጪ ነው የሚገጥመው። አርሰናል በነዚህ ጨዋታዎች ላይ የሚያሸንፍ ከሆነ በተለይ ፕሪምየር ሊጎቹን ጨዋታዎች ማለቴ ነው፣ በተለይ ሊቨርፑል መርሃ ግብሮቹ የበለጠ እየከበዱ የሚሄዱበት ጊዜ ስለሆነ የደረጃ ሰንጠረዡ ላይ ልዩነት መፍጠር የሚችልበት እድል አለው። ካለፉት ዓመታት ይልቅ እጅግ የተሻለ የስኳድ ደብዝ ስላለው፣ ለምሳሌ ሳካ በተጎዳበት ጊዜ ራሱ እድለ ቢስ ሆነና ተጎዳ እንጂ ማድዌኬ በሚያስደንቅ ሁኔታ ነበር ቦታውን የሞላው። እንዲያውም ኢንትረስቲንግ የቦታ ፉክክር የሚኖር ይመስል ነበር እዚያ ቦታ ላይ ማክስ ዳውማን አሁን ለአርሰናል ዋናው ቡድን በፕሪሚየር ሊግ፣ በቻምፒየንስ ሊግ ጨዋታዎችን እንዲጀምር የምንጠብቅበት እድሜ ላይ ባይገኝም፣ ግን ትልቅ ፖቴንሻል ነው። አይደለም እሱ አለ። እዚያው ቦታ ላይ ቢቸግር ኤዜን ወይ ማርቲኔሊን ወይ ትሮሳርን ማጫወት ይቻላል። በግራ በኩልም በስምንት ቁጥር ቦታም ብዙ አማራጮች አሉት። አሁን ዮኬሬስ ብዙ እየተጫወተ ነው። እያንዳንዱ ነው የፕሪሚየር ሊግ ጨዋታ ጀምሯል። ግን ሌሎች ዘጠኝ ቁጥሮች በጉዳት ምክንያት የሌሉ ቢሆንም ጄሱስ እና ሀቨት ግን ሜሪኖን እዚያ ቦታ ላይ ማጫወት ይቻላል አምና በጣም ጥሩ ፐርፎርም ያደረገባቸው ጨዋታዎች ነበሩ። በሁለተኛው የውድድር ዘመን አጋማሽ በጉዳቱ ቀውስ ምክንያት ለስፔን ብሔራዊ ቡድንም ሲጫወት ያው ስምንት ቁጥር ሆኖ ቢሆንም የሚጫወተው ግን ሳጥን ውስጥ የሚደርስበት የጊዜ አጠባበቅ በጣም አስደናቂ ስለሆነ፣ በዚህ ምክንያት ነው ብዙ ጎሎችን የሚያስቆጠረው። ረጅም ነው፣ የአየር ላይ ኳሶች ማሸነፍ ይችላል። በጣም ኢንተለጀንት ነው። ስለዚህ እዛ ቦታ ላይም እንደ አማራጭ ልናየው እንችላለን። በባክፎር ላይ በእያንዳንዱ ቦታ ሁለት ሁለት ጥሩ ተጫዋቾች አሉት። ለዚህ ነው ለአርሰናል ደጋፊዎች ይሄ ሲዝን በቃ ዋንጫ ማንሳት አለብን የሚል የልብ ልብ እንዲሰጣቸው የሚያደርግ ስብስብ ያላቸው። የኦደጋርድ መጎዳት እንደ አምነው አይነት ማጉደል የለውም ግን ደግሞ መቼስ ስፔሲፊክ የሚያሳጣቸው ችሎታዎች አሉ። እነዛን እንዴት ይሞላቸዋል የሚለውም በጣም ኢንትረስቲንግ ነገር ነው። ግን የፉልሃሙ ጨዋታ ላይ ኤዜ መጀመሩ ግልጽ ይመስለኛል። ከኢንተርናሽናል ጨዋታዎች ከጎል ጋር ነው የተመለሰው አርሰናል የባለፈውን የመጨረሻ የፕሪሚየር ሊግ ጨዋታውን ሲያደርግ ከኒውካስልም ጋር በነበረው ጨዋታ ጥሩ መጫወት ከቡድኑ ጋር መዋሐድ ጀምሯል። ብዙ ጨዋታ እሱ መጀመሩ አይቀርም ግን እንዳልኩት ነው። ባይነሪ አይደለም። ኦደጋርድን በሆነ ተጫዋች ወዲያው መሙላት ይቻላል ማለት አይደለም። ኦደ ጋርድ በማይኖርበት ጊዜ የሚያሳጣቸው ነገሮች ላሉ ግን ኮምፕሮማይዝ አድርጎ በዚህና በሌሎቹም አማራጮች ይሞለዋል። ሌላ ምርጫም የለውም ለነገሩ። ስለዚህ አርሰናል ከፉልሃም ጋር የሚያደርገው ጨዋታ በጣም ወሳኝ ጨዋታ ነው። ምን ትጠብቃላችሁ? በእነዚህ በተከታታይ ጨዋታዎች አርሰናል ምን አይነት ጉዞ ይኖረዋል? በአራቱ የፕሪምየር ሊግ ጨዋታዎች ከ12 ነጥብ ምን ያህሉን ያሳካል ብላችሁ ትገምታላችሁ? እንዳልኩት ፉልሃም በቅርብ ዓመታት ለአርሰናል በተለይ በክራቨን ኮቴጅ ግን አንዳንድ ጊዜ በኤምሬትስም አስታውሳለሁ የዛሬ ሁለት አመት መሰለኝ 2023 24 የውድድር ዘመን ሲጀመር ዣው ፓሊኛ ባለቀ ሰዓት ጎላ አስቆጥሮ ሁለት ለሁለት እንዳለቀ ትዝ ይለኛል። በክራቨን ኮቴች አንድ ጊዜ ፉላም አሸንፏል፣ አንድ ጊዜ አቻወጥቷል። ያለፉትን ሁለት ሲዝኖች ብቻ ብንወስድ፣ ክሪስታል ፓላስ ባለፈው በኤቨርተን ቢሸነፍም 19 ተከታታይ ጨዋታ ያልተሸነፈ አስቸጋሪ ቡድን ነው። ሰንደርላንድ ሲዝኑን ጥሩ ነው የጀመረው። በርንሌ ነው ሌላኛው አርስናልን የሚገጥመው ቡድን። ከነዚህ ጨዋታዎች አርስናል ስንት ነጥብ ያገኛል ብላችሁ ትገምታላችሁ? ግምታችሁን 10 ነጥብ 12 ነጥብ ዘጠኝ ነጥብ እያላችሁ መገመት ትችላላችሁ። ለዛም አመሰግናለሁ። ስላደመጣችሁንም እንደዚሁ በጣም አመሰግናለሁ። ቻው።